በሚያቃጥል ምድረ በዳ አሸዋው እንደ እሳት በሚጋረፍበት፣ አንዲት ሴት ብቻዋን ትቅበዘበዛለች። የእግሮቿ ጉልበት ደክሟል፣ ትንፋሿ ተቆራርጧል፣ ልቧን በተስፋ መቁረጥ ታሟል። ስሟ አጋር ይባላል። ማንም ያላያት ዋጋ ያጣች የተረሳችው፣ ያልተሰምቷታል። የምታምነው ሰው ከድቷታል፣ የምትጠጋውም አታለች። ይህ የብቸኝነት ስሜት የመገፋት ስሜት ምን ያህል ከባድ እንደሆነ በደንብ እናውቃለን። ዙሪያችን ጨልሞ ተስፋችን ሲሟጠጥ፣ ልክ እንደ አጋር ይህስ ፍጻሜ ይሆን ብለን ጠይቀን ይሆናል። ግን ቆይ በእርግጥ ብቻችን ነን? ወይስ አንድ የማናየው ኃይል ከሩቅ እየተመለከተን ይሆን? በዚህ ምድረ በዳ ውስጥ ተስፋ በቆረጠችበት በዚያች ቅጽበት የማይታመን ነገር ተከሰተ። የአጋር ታሪክ የመከራ የተስፋ የእምነት እንዲሁም ሁሉን ስለሚያይ አምላክ የሚተርክ አስደናቂ ታሪክ ነው። ኤልሮኢ የሚያይኝን አምላክ አየሁት። ይህ ቃል ምን ትርጉም ይዟል? ከአጋር ጋር አብረን እንጓዝ፣ ወደማይታወቀው በረሃ፣ ነገር ግን በእምነት ወደሚመራው መንገድ። የልባቸውን ጓዳ ክፈቱ። ለምትሰሙት አስደናቂ ታሪክ ተዘጋጁ። ይህ የአጋር ታሪክ ነው። አጋር ይህ ስም በውስጡ ስንቱን ህመም ስንቱን መከራ ይዞ ይሆን ከግብፅ ምድር ከትውልድ መንደሯ እንደ እንግዳ ተወስዳ የመጣች ምስኪን ሴት ነበረች የትውልድ አገሯ ናፍቆት ሳይበርድ የባዕድ ምድር ጭንቀት ሳይቀላት በአብርሃም እና በሶራ ቤት ውስጥ ገረዶና ተቀጠረች በዛ ቤት ውስጥ የራሷ የሆነ ምንም ነገር አልነበራትም የራሷ ፈቃድ የራሷ ምርጫ የራሷ ድምፅ አልነበራትም እንደ ዕቃ እንደ ንብረት ትቆጠር ነበር እንጂ እንደ ሰው አትታይም ነበር አብርሃም በወቅቱ በእግዚአብሔር ዘንድ ትልቅ ሞገሴ የነበረው ሰው። እግዚአብሔርም ዘሩን እንደ ሰማይ ከዋክብት እንደሚያበዛለት ቃል ገብቶለት ነበር። ይህ ተስፋ ለአብርሃም ልብ ብርታት፣ ለሕይወቱም ትርጉም ሰጥቶት ነበር። ነገር ግን ጊዜው እየነጎደ ሲሄድ፣ ዓመታት እየተቆጠሩ ሲመጡ፣ ሶራ የአብርሃም ሚስት ማኅፀኗ ዝግ ሆኖ ቀረ። ልጅ አልባ መሆኗ በልቧ ውስጥ ትልቅ ሐዘን፣ በነፍሷ ውስጥም ጥልቅ ቁስል ፈጥሮ ነበር። የሴትነት ልቧ፣ እናት የመሆን ጥልቅ ፍላጎቷ ምን ያህል ኃይለኛ እንደሆነ ማን ሊያውቅ ይችላል? ሶራ ይህንን የእናትነት ናፍቆት መቋቋም አቃታት። በየእለቱ ፀሐይ ስትወጣና ስትጠልቅ የልጅ ድምፅ መስማት ናፈቃት። ተስፋዋ እየሟሸሸ ትዕግስቷ እያለቀ መጣ። እናም አንድ ቀን የማይታሰብ ውሳኔ ወሰነች። አብርሃም አለች ሶራ፣ ድምጿ በሐዘን ተውጦ፣ አይኖቿ በእንባ ተሞልተው እግዚአብሔር እንዳልወልድ ከለከለኝ። እነሆ ገረዴ አጋር አለችልህ፣ እባክህ ከእርሷ ጋር ተኛ፤ ምናልባት በእርሷ በኩል ልጅ አገኝ ይሆናል። ከሶራ አንደበት የወጣው ይህ ቃል ትዕዛዝ እንጂ ልመና አልነበረም። የባርነት ቀንበር በአንገቷ ላይ የወደቀባት አጋር ምን ምርጫ ነበራት? አጋር በዚያ ቅጽበት ምን ተሰምቷት ይሆን? አንዲት ምስኪን ገረድ የጌቶቿን ትዕዛዝ ለመፈጸም ተገደደች። ኦሪት ዘፍጥረት ምዕራፍ 16 ቁጥር 2 ላይ የተጻፈው ይህ ቃል የአጋርን ዕጣ ፈንታ የወሰነ የሕይወቷን አቅጣጫ የቀየረ፣ ጨለማ የሞላበት ውሳኔ ነበር። የሶራ ትዕግስት ማጣት የአጋርን ሕይወት ወደማይታወቅ አቅጣጫ መራው። አጋር ይህንን ትዕዛዝ ስትሰማ ምን ብላ ይሆን? ፍቃዷን ለመግለጽ ብትሞክርስ? አይሆንም ብላ ብትጮህስ? ማን ይሰማት ነበር? ማንስ ያዳምጣት ነበር? በዚያ ዘመን፣ በዚያ ባህል የሴት ልጅ ድምፅ በተለይም የባሪያ ድምፅ ዋጋ አልነበረውም። ጸጥታ፣ ዝምታ የአጋር ብቸኛ መልስ ሆነ። ልቧ ውስጥ ያለውን እሳት፣ በነፍሷ ውስጥ ያለውን ቁጣ፣ ሁሉን ውጣ ዝማለች። እናም ያ የማይቀር ነገር ሆነ። አጋር ጸነሰች። በአብርሃም ቤት ውስጥ የነበረው ድባብ በአንድ ጀንበር ተለወጠ። አጋር፣ ያቺ ትሑት ገረድ፣ ያቺ ድምፅ የማይሰማ ባሪያ አሁን የተለየች ሴት ሆነች። በማህጸኗ ውስጥ የተሸከመችው የአብርሃምን ልጅ ነበር። ይህ እውነታ በውስጧ አዲስ ስሜት ፈጠረባት። ከእንግዲህ ገረድ ብቻ አይደለችም፣ የወደፊት እናት ናት። ይህ አዲስ ማንነት በአረማመዷ፣ በንግግሯ፣ በሁለንተናዋ ላይ ለውጥ አመጣ። አንገቷን ቀና አድርጋ መሄድ ጀመረች። አይኖቿ ውስጥ ኩራት፣ ልቧ ውስጥ መታበይ ይነበብ ነበር። ከዚህ በፊት የማትደፍራቸውን የሶራን አይኖች አሁን በድፍረት መመልከት ጀመረች። ይህ ለውጥ ይህ ድንገት ለመታበይ ግን ከየት መጣ? ሶራ ለዓመታት ስትመኘው የነበረውን በእጆቿ ያልያዘችውን ተስፋ አጋር በቀላሉ በማህፀኗ ተሸክማለች። ይህ እውነታ በአጋር ልብ ውስጥ የድል አድራጊነት ስሜት ሳይፈጥርባት አልቀረም። እነሆ እኔ ቻልኩት፣ ሶራ ያልቻለችውን እኔ ያደረግኩት የሚል ግልጽ ደስታ በአጋር ፊት ላይ ይነበብ ነበር። ኦሪት ዘፍጥረት ምዕራፍ 16 ቁጥር 4 ላይ እንደተጻፈው አጋር ሶራን መናቅ ጀመረች። ይህ ንቀት በድርጊት ሁሉ ይገለጽ ነበር። ሶራ ይህንን ንቀት ሳታስተውላ አልቀረችም የሴት ልብ ስስ ነውና የአጋርን መታበይ የሆዷን መግፋት ከሩቅ ሆና ታያው ነበር ይህ ንቀት ይህ መገፋፋት በሶራ ልብ ውስጥ ምን አይነት ስሜት ፈጥሮ ይሆን መጀመሪያ ላይ ምናልባት ግራ መጋባት ቀጥሎ ቁጣ ከዚያም ጥልቅ የሆነ የቅናት እሳት በውስጡ አይነድ ጀመር እንዴት ይቺ ባሪያ ትንቀኛለች እኔ እመቤቷ እኔ አብርሃም ሚስት እንዴት በእርሷ አበለጣለሁ የሚል የውስጥ ትግል ሶራን ሳይፈታተናት አልቀረም የሶራ ህመም ወደ ቁጣ ተለወጠ። ቁጣዋም ወደ አብርሃም አፈጠጠ። ይህ ሁሉ የሆነው በአንተ ምክንያት ነው አለች ሶራ፣ ድምጿ እየተንቀጠቀጠ ገረዴን በቅፍህ ውስጥ አስገባሃት። አሁን ፀንሳለች፣ ትንቀኛለች። ይህ በደል ይህ ውርደት በአንተ ላይ ይሁን። አብርሃም በዚህ ሁለት እሳት መሃል ምን ማድረግ እንዳለበት ግራ ገባው። በአንድ በኩል የሚወዳት ሚስቱ ሶራ፣ በሌላ በኩል የልጁ እናት የሆነችው አጋር። ለማን ይወግን? ለማን ይፍረድ? አብርሃም ምንም መልስ አልነበረውም። ዝምታን መረጠ። እርሷ ገረድሽ ናት አለ አብርሃም ድምፁ ደክሞ ከአብርሃም አንደበት የወጣው ይህ ቃል የአጋርን እጣ ፈንታ ዳግም በሶራ እጅ ላይ ጣለው አጋር ከአብርሃም ጥበቃ ወጥታ ወደ ሶራ የጭካኔ አገዛዝ ተመለሰች ይህ ውሳኔ የአብርሃም ዝምታ ምን ያህል አስከፊ ነበር አብርሃም ለምን ዝም አለ ለምንስ አጋርን አልጠበቃትም ምናልባት የእግዚአብሔርን እቅድ ለመረዳት ስላልቻለ ይሆን ምናልባት የሶራን ቁጣ ስለፈራ ይሆን? የአብርሃም ዝምታ ብዙ ጥያቄዎችን ያስነሳል። የዝምታው ትርጉም፣ የዝምታው ውጤት ገና ወደፊት የሚገለጥ ይሆናል። ለአሁን ግን አጋር ብቻዋን ቀረች። በአብርሃም ቤት ውስጥ የነበረው ውጥረት ሊቋቋሙት ከሚችሉት በላይ ሆነ። ሶራ በአጋር ላይ ያላትን ቁጣ በግልጽ መግለጽ ጀመረች። የጭካኔ ቃላት፣ የንቀት እይታዎች፣ ከባባድ ሥራዎች የአጋር የዕለት ተዕለት ገጠመኝ ሆኑ። አጋር በየቀኑ ፀሐይ ስትወጣ አዲስ የጭንቀት ቀን እንደሚጠብቃት አታውቃለች። የሶራ አይኖች እንደ እሳት ፍም ይተኩሷታል፣ ቃሎቿ እንደ ስለት ቢላዋ ይቆርጧታል። አጋር በዛ ቤት ውስጥ እንደ ባይተዋር፣ እንደ እንግዳ፣ እንደ ተረሳች ነፍስ ተሰማት። ማንም የሚያናግራት፣ ማንም የሚያጽናናት፣ ማንም የሚረዳት አልነበረም። ብቸኝነቷ፣ ስቃይዋ፣ እምባዋ ሁሉ በውስጧ ታምቆ ቀረ። ቀናቶች ወደ ሳምንታት፣ ሳምንታት ወደ ወራት ተሸጋገሩ። የአጋር መከራ ግን እየባሰበት እንጂ እየቀነሰ አልመጣም። ሶራ በቀሏን ለመወጣት ቆርጣ ተነስታለች። አጋርን እንደ ሰው ሳይሆን እንደ እንስሳት ቆጥራት ጀመር። የማያቋርጥ ትዕዛዝ፣ የማያባራ ቁጣ፣ የማያልቅ ስድብ የአጋር የዕለት ተዕለት ምግቧ ሆነ። አጋር ይህንን ሁሉ ግፍ፣ ይህንን ሁሉ ውርደት እንዴት ችላ ተሸከመችው? ሆዷ እየገፋ ሰውነቷ እየደከመ ተስፋዋ እየሟሸሸ ሲሄድ መሸከም የማትችለው ቀን መጣ አንድ ቀን ከባድ ስራ ስትሰራ ውላ የሶራ የጭካኔ ቃል እንደ ጅራፍ ሲገርፋት ካሁን በኋላ ሳልችልም አለች አጋር በቃኝ አለች በዚያች ቅጽበት የጨለመው ምሽት ሳይገታት አጋር ከአብርሃም ቤት ኮበለለች ወዴት እንደምትሄድ ምን እንደምታደርግ ሳታውቅ ወደ ምድረ በዳው ገሰገሰች ልቧ በፍርሃት ይመታል አይኖቿ በእንባ ተሞልተዋል የሆዷ ፅንስ ገፍቷል ምድረ በዳው አስፈሪ ነበር። ፀሐዩ ያቃጥላል፣ አሸዋው ይፋጃል፣ ነፋሱ ያለማቋረጥ ይጮሃል። የሚጠጣው ውሃ አልቆ የሚበላው ምግብ ተሟጦ ጉልበቷ እየደከመ መጣ። ተስፋ መቁረጥ እንደ መርዝ በሰውነቷ ውስጥ ተሰራጨ። እግዚአብሔር እግዚአብሔር የትነህ ብላ ጮኸች። ጨዋታዋ ግን በምድረ በዳው ውስጥ ተበታትኖ ቀረ። አጋር እየተንገዳገደች እየተንፏቀቀች ስትጓዝ ድንገት አንድ የውሃ ምንጭ አየች። በድካሟ ውስጥ ይህ ምንጭ የተስፋ ብርሃን መሰላት። ወደ ምንጩ ተጠጋች፣ ተንበርክካ ከውሃው ጠጣች፣ ፊቷን ታጠበች፣ ትንሽ ረፍት አደረገች። በዚያች ቅጽበት የማይታመን ነገር ተከሰተ። ድንገት አንድ ብርሃን በራ፣ አንድ ኃይል በዙሪያዋ ሰፈነ። አጋር ቀና ብላ ስትመለከት የእግዚአብሔር መልአክ በፊቷ ቆሞ አየች። የእግዚአብሔር መልአክ ግርማ ሞገስ የተላበሰ ነበር። መልኩ እንደ ፀሐይ ያበራል፣ ድምፁ እንደ ነጎድጓድ ያስተጋባል። አጋር በፍርሃት ተውጣ በፊቱ ተደፋች። አጋር፣ አለ መልአኩ ስሟን ጠርቶ። ይህ ለአጋር በጣም አስደንጋጭ ነገር ነው። አጋር፣ የሶራ ገረድ፣ ከየት መጣሽ? ወዴትስ ትሄጃለሽ? ሲል ጠየቃት መልአኩ። እነዚህ ጥያቄዎች ቀላል ጥያቄዎች አልነበሩም። የአጋርን ያለፈ ታሪክ፣ የአሁኑን ሁኔታ፣ የወደፊት እጣ ፈንታዋን የሚመረምሩ ጥልቅ ጥያቄዎች ናቸው። አጋር በመልአኩ ፊት ምን ብላ ትመልስ? እውነቱን ለመናገር ድፍረቱ ይኖራት ይሆን ወይስ ፍርሃቷ አንደበቷን ይዘጋው ይሆን? አጋር አንገቷን ቀና አድርጋ መልአኩን ተመለከተች። ዓይኗ በእንባ ተሞልቷል። ከመቤቴ ከሶራ ሸሽቼ ነው አለች አጋር፣ ድምጿ እየተሰበረ ከእንግዲህ መከራውን መቋቋም አልቻልኩም አለች አጋር የእግዚአብሔር መልአክ አጋርን በትኩረት አዳመጣት። ፊቱ ላይ ምንም አይነት ፍርድ አይታይበትም። ርኅራሄ፣ ቸርነት፣ ፍቅር ብቻ ይነበብበት ነበር። ወደ እመቤትሽ ተመለሺ አላት መልአኩ፣ ለእርሷም ተገዢ። ይህ ትእዛዝ ለአጋር በጣም ከባድ ነበር። ወደ ሶራ መመለስ፣ ወደዚያ ሁሉ መከራ፣ ወደዚያ ሁሉ ውርደት መመለስ እንዴት ይቻላታል? ነገር ግን የመልአኩ ድምፅ ሥልጣን ነበረው። አጋር እምቢ ለማለት አልደፈረችም። በተጨማሪም መልአኩ አንድ አስደናቂ ተስፋ ሰጣት። ዘርሽን እጅግ አበዛዋለሁ አላት መልአኩ ለመቁጠሩ እንኳን እስኪያስቸግርሽ ድረስ ብዙ ይሆናሉ። ወንድ ልጅን ተወልጃለሽ፣ ስሙንም ይስማኤል ብለሽ ተጠሪዋለሽ፣ እግዚአብሔር መከራሽን ሰምቷልና አላት። ይህ ተስፋ ለአጋር እንደ አዲስ ህይወት ነበር። በጨለማው ምድረበዳ ውስጥ የተስፋ ብርሃን ፈነጠቀላት። ልጇ ይስማኤል ታላቅ ህዝብ እንደሚሆን፣ እግዚአብሔር መከራዋን እንደሰማ አወቀች። መልአኩ ስለ ይስማኤል ባህሪም ትንቢት ተናገረ። እርሱ የበረሃ ሰው ይሆናል፣ እጁ በሁሉ ላይ ይሆናል የሁሉም እጅ በእርሱ ላይ ይሆናል አለ። የትንቢት ስለ እስማኤል የወደፊት ህይወት ፍንጭ የሚሰጥ ነበር። አጋር በዚህ ሁሉ ተአምር ተደነቀች። እግዚአብሔር በምድረበዳ በዳው ውስጥ ብቻዋን ጥሏት እንዳልሄድ አወቀች። እግዚአብሔር መከራዋን እንዳየ ስሟን እንደጠራ ተስፋ እንደሰጣት ተረዳች። ኤልሮኢ አለች አጋር በልቧ ውስጥ አዲስ ደስታ እየተቀጣጠለ የሚያየኝን አምላክ አየሁት ስትል፣ ይህ ስም የአጋርን እምነት፣ የአጋርን ምስጋና፣ የአጋርን መታደስ የሚገልጽ ስም ነበር። አጋር እግዚአብሔርን የሚያየኝ አምላክ ብላ ጠራችው። ምክንያቱም እግዚአብሔር በእርግጥ አይቷታልና። በምድረ በዳ ውስጥ ብቻዋን ስትቅበዘበዝ ሲመለከታት ነበር። መከራዋን፣ እንባዋን፣ ተስፋ መቁረጧን ሁሉንም አይቶ ነበር። ከእግዚአብሔር መልአክ ጋር ከተገናኘች በኋላ አጋር ወደ አብርሃም ሰፈር ተመለሰች። ይህ ጉዞ ቀላል አልነበረም። ወደ ኋላ መመለስ፣ ወደ ሶራ ቁጣ፣ ወደ አብርሃም ዝምታ እንዴት ይቻላል? ነገር ግን በአጋር ልብ ውስጥ አዲስ ነገር ተፈጥሯል። የእግዚአብሔር ቃል የእግዚአብሔር ተስፋ ብርታት ሆኗታል። ወደ ሰፈሩ ስትመለስ ሶራ ምን ብላ ተቀበለቻት? አብርሃምስ ምን አለ? መጽሐፍ ቅዱስ ስለዚህ ጉዳይ በዝርዝር አይናገርም። ነገር ግን መገመት እንችላለን። ሶራ ምናልባት በአጋር መመለስ ተገረማ ይሆናል። ምናልባት ተናዳ ይሆናል። ምናልባት ፈርታ ይሆናል። አብርሃም ምናልባት እፎይታ ተሰምቶት ይሆናል። ምናልባት ግራ ተጋብቶ ይሆናል። ምናልባት ምንም ሳይናገር ቀርቶም ይሆናል። አንድ ነገር ግን ግልጽ ነው። አጋር ተለውጣለች በፊቷ ላይ አዲስ ብርሃን ይታያል በልቧ ውስጥ አዲስ እምነት አለ በሆዷ ውስጥ አዲስ ህይወት አለ ይህ ህይወት የእግዚአብሔር ተስፋ የእግዚአብሔር ስጦታ ነው ጊዜው ደረሰና አጋር ወንድ ልጅ ወለደች ልጇን ስትጣቀፍ ምን ተሰምቷት ይሆን ደስታ ኩራት እፎይታ ምናልባት ሁሉም በአንድነት ተሰምቷት ይሆናል ይህ ልጅ የእርሷ ብቻ ሳይሆን የእግዚአብሔርም ልጅ ነው አብርሃም ልጁን ሲያይ ምን ተሰምቶት ይሆን ደስታ ግራ መጋባት ጸጸት ምናልባት አናውቅም። ይህ ልጅ የሥጋው ፍሬ፣ የዘሩ ቀጣይ ነው። ነገር ግን ይህ ልጅ የተስፋው ልጅ አይደለም። የተስፋው ልጅ ገና ይመጣል። አብርሃም ልጁን ይስማኤል ብሎ ሰየመው። ትርጉሙም እግዚአብሔር ይሰማል ማለት ነው። ይህ ስም የአጋርን መከራ፣ የእግዚአብሔርን ምላሽ የሚያስታውስ ነበር። እግዚአብሔር የአጋርን ጩኸት በምድረ በዳው ውስጥ ሰምቷልና። አብርሃም አጋር እስማኤልን በወለደች ጊዜ የ86 ዓመት ሰው ነበር። ይህ ዕድሜ በዚያን ዘመን በጣም ትልቅ ዕድሜ ነው። አብርሃም ለረጅም ዘመን ልጅ ሳይወልድ ኖሯል። አሁን ግን ወንድ ልጅ አገኘ። ይህ ልጅ ሕይወቱን ይለውጠው ይሆን? ይስማኤል በአብርሃም ቤት ውስጥ ለ13 ዓመታት አደገ። አብርሃም ልጁን ይወደው ነበር፣ ይንከባከበው ነበር፣ ያስተምረውም ነበር። እስማኤልም አባቱን ያከብር፣ ይታዘዘውም ነበር። ይስማኤል እያደገ ሲሄድ ጠንካራ፣ ደፋርና ቀልጣፋ ልጅ ሆነ። መልአኩ እንደተናገረው የበረሃ ሰው ሆነ። ቀስት መወርወር፣ አደን ማደን ተማረ። በዙሪያው ካሉት ሰዎች የተለየ የራሱ የሆነ ማንነት ነበረው። እነዚህ 13 ዓመታት ለአጋር ምን አይነት ጊዜያት ነበሩ? ምናልባት የሰላም፣ የደስታ፣ የተስፋ ጊዜያት ሳይሆኑ አይቀሩም። ልጇን እያሳደገች፣ የእግዚአብሔርን ተስፋ እያሰበች በሕይወት ትኖር ነበር። ነገር ግን ይህ ሰላም፣ ይህ ደስታ፣ ይህ ተስፋ ለዘላለም የሚቀጥል አልነበረም። አዲስ ፈተና አዲስ መከራ እየመጣ ነበር። አብራም መቶ ዓመት ሲሞላው ሶራ ዘጠና ዓመት ሲሞላት የማይታመን ነገር ተከሰተ። እግዚአብሔር ለአብራም ተገለጠለት። ከእንግዲህ ስመ አብራም አይባልም አብርሃም ትባላለህ አለው እግዚአብሔር። ሚስትህንም ሶራ አትበላት፣ ሳራ ትባላለች። እኔ ባርካታለሁ፣ ወንድ ልጅም ሰጣታለሁ አለ እግዚአብሔር። አብርሃም ይህንን ሲሰማ በግንባሩ ተደፋ ሳራም ሳቀች አብርሃም በልቡ የመቶ ዓመት ሽማግሌ ልጅ ይወልዳልን ሳራስ በዘጠና መቷ ትወልዳለችን አለ ይህ የማይታመን የማይቻል ነገር ነበር አብርሃም ለእግዚአብሔር እስማኤል በፊት ቢኖር ምኞቴ ነው አለው እስማኤልን ይወደው ነበርና የእርሱ ወራሽ እንዲሆን ይመኝ ነበር እግዚአብሔር ግን ለአብርሃም አይሆንም ሚስት ሳራ ወንድ ልጅ ትወልድልሃለች ስሙንም ይስሐቅ ትለዋለህ ከእርሱ ጋር ቃል ኪዳኔን አቆማለሁ አለው። ይህ ቃል የአብርሃምን ህይወት፣ የአጋርን ህይወት፣ የእስማኤልን ህይወት ለዘላለም የሚለውጥ ቃል ነበር። የተስፋው ልጅ ይስሐቅ እንደሚመጣ ታወጀ። ይስማኤል የተባረከ ቢሆንም የተመረጠ ግን አልነበረም። እግዚአብሔር ስለ እስማኤልም ተናገረ። ስለ እስማኤልም ሰምቼሃለሁ አለ እግዚአብሔር። ነሆ ባርከዋለሁ፣ አፈራውም አለሁ እጅግም አበዛዋለሁ። ዐሥራ ሁለት አለቆችን ይወልዳል፣ ታላቅ ህዝብም አደርገዋለሁ አለ እግዚአብሔር። ይህ ተስፋ ለእስማኤል ትልቅ በረከት ነበር። እግዚአብሔር እስማኤል እናረሳውም፣ ይባርከዋል፣ ያበዛዋል። ነገር ግን ቃል ኪዳኑ ከይስሐቅ ጋር ነው። ይህ ውሳኔ ለአብርሃም ምን ማለት ይሆን? ለሳራስ? ለአጋርስ? ለእስማኤልስ? ይህ ዜና በቤታቸው ውስጥ ምን አይነት ስሜት ይፈጥር ይሆን? ሳራስ ይህንን ዜና ስትሰማ ምን ተሰምቷት ይሆን? መጽሐፍ ቅዱስ በግልጽ አይነግረንም። ነገር ግን መገመት እንችላለን። ምናልባት ተገርማ ይሆናል ምናልባት ተደስታ ይሆናል። ምናልባት ፈርታ ይሆናል። አጋርስ በበኩሏ ይህንን ዜና ስትሰማ ምን ተሰምቷት ይሆን? ልጇ እስማኤል የተስፋው ልጅ እንዳልሆነ ሲነገር ምን ብላ ይሆን? ምናልባት አዝና ይሆናል። ምናልባት ተስፋ ቆርጣ ይሆናል። ምናልባትም ተጨንቃ ይሆናል። ታዳጊው እስማኤልስ ይህንን ዜና ሲሰማ ምን ተሰምቶት ይሆን? ገና ልጅ ቢሆንም የአባቱ ተስፋ በእርሱ ላይ እንዳልሆነ ሳይሰማ አልቀረም። ምናልባት ግራ ተጋብቶ ይሆናል። ምናልባት አዝኖ ይሆናል። ምናልባትም ተቀይሞ ይሆናል። የእግዚአብሔር ቃል ኪዳን ለአብርሃምና ለሳራ ታላቅ ደስታ፣ ታላቅ ተስፋ ሰጥቷቸዋል። ነገር ግን ይህ ቃል ኪዳን ለአጋርና ለእስማኤል አዲስ ፈተና፣ አዲስ መከራ ይዞ መጥቷል። ጊዜው ነጎደ። ታምርም ሆነ ሳራ በእርጅናዋ ጊዜ ጸነሰች። ይህ ዜና በአብርሃም ቤት ውስጥ ታላቅ ደስታን ፈጠረ። የማይታመን የማይቻል ተደርጎ ይቆጠር የነበረው ነገር እውን ሆነ። እግዚአብሔር የገባውን ቃል ፈጸመ ሳራ ዘጠኝ ወር ሙሉ በማዕፀኗ የተሸከመችውን ተስፋ በጉጉት ትጠብቅ ነበር ይህ ልጅ የእርጅናዋ በረከት የእምነቷ ፍሬ ነው የልጇን ፊት ለማየት የልጇን ድምፅ ለመስማት ትጓጓ ነበር የመውለጃዋ ጊዜ ደረሰና ሳራ ወንድ ልጅ ወለደች አብርሃም ልጁን ሲያይ እምባው ከአይኖቹ ፈሰሰ ይህ እምባ የደስታ የምስጋና የእምነት እንባ ነበር እግዚአብሔር ታማኝ ነው አብርሃም ልጁን ይስሐቅ ብሎ ሰየመው። ትርጉሙም ይስቃል ማለት ነው። ይህ ስም የአብርሃምን ሳቅ፣ የሳራን ደስታ፣ የእግዚአብሔርን ተአምር የሚያስታውስ ነበር። ይስሐቅ የተስፋው ልጅ፣ የእግዚአብሔር ቃል ኪዳን ማረጋገጫ ሆነ። ይስሐቅ እያደገ ሲሄድ የአብርሃምና የሳራ ብቸኛ ተስፋ፣ ብቸኛ ደስታ ሆነ። ይስሐቅን ሲያዩ እግዚአብሔርን ያመሰግኑ ነበር። ይስሐቅን ሲሰሙ የእግዚአብሔር ፍቅር ይሰማቸው ነበር። ይስሐቅን ሲያቅፉ የእግዚአብሔርን ተስፋ ያዩ ነበር። ነገር ግን ይህ ደስታ ይህ ተስፋ ለአጋርና ለእስማኤል መራራ ሐዘን መራራ መገፋት ይዞ መጣ። እስማኤል ከእንግዲህ የተስፋው ልጅ አይደለም፣ የአብርሃም ወራሽ አይደለም፣ የእግዚአብሔር ቃል ኪዳን ከእርሱ ጋር አይደለም። አጋር ይህንን ሁሉ ስታይ ምን ተሰምቷት ይሆን? ልቧ በቅናት፣ በምቀኝነት፣ በሐዘን ተሰበረ። ልጇ እስማኤል ከቤቱ እንደሚባረር ታውቃለች። የወደፊት ሕይወታቸው ምን እንደሚሆን ስታስብ ትጨነቃለች። አጋር ከእንግዲህ በአብርሃም ቤት ውስጥ ቦታ የላትም። የሳራ ጥላቻ እንደ እሳት ያቃጥላታል። የአብርሃም ዝምታ እንደ ቋጥኝ ይደቁሳታል። የእስማኤል መገፋት እንደ ሰይፍ ይወጋታል። አንድ ቀን ይስሐቅ ጡት በጣለበት ዕለት አብርሃም ታላቅ ግብዣ አደረገ። በቤቱ ውስጥ ደስታ፣ ሳቅ፣ ድግስ ሞልቶ ነበር። ነገር ግን ይህ ደስታ ለአጋርና ለእስማኤል መራራ ነው። በዚያን ዕለት ሳራ እስማኤል ይስሐቅን ሲሳለቅበት አየችው። ይህ ድርጊት ቀላል ነገር አልነበረም። በሳራ ልብ ውስጥ ለረጅም ጊዜ ሲንተከተክ የነበረውን እሳት እንደገና አቀጣጠለው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 9 ላይ እንደተጻፈው ሳራ እስማኤል ይስሐቅን ሲያፌዝበት አየችው። ይህ ማፌዝ ምን አይነት ነበር? ምናልባት በቃል ምናልባትም በድርጊት ምናልባትም በሁለቱም ሊሆን ይችላል። ዋናው ነገር ሳራ ይህንን ድርጊት እንደ ንቀት፣ እንደ ስድብ፣ እንደ ዛቻ ቆጠረችው። ሳራ ወደ አብርሃም ሄዳ ይህችን ባሪያ ከልጇ ጋር አስወጣት አለችው የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና። ይህ ቃል እንደ መብረቅ የአብርሃምን ልብ ወጋው። አብርሃም እስማኤልን ይወደው ነበር፣ ልጁን ከቤቱ ማባረር አልፈለገም። ነገር ግን የሳራን ቁጣ፣ የሳራን ጥላቻ ያውቃል። አብርሃም ምን ማድረግ እንዳለበት ግራ ገባው፣ በሁለት እሳት መሃል ወደቀ። በአንድ በኩል የሚወዳት ሚስቱ ሳራ፣ በሌላ በኩል የስጋው ፍሬ የሆነው እስማኤል። ለማን ይወግን? አብርሃም ወደ እግዚአብሔር ጸለየ። እግዚአብሔር ምን ማድረግ እንዳለበት እንዲያሳየው ለመነው። እግዚአብሔርም ለአብርሃም መለሰለት። ስለ ብላቴናውና ስለ ባሪያህ አትዘን፣ አለ እግዚአብሔር። ሳራ በነገረችው ሁሉ ቃሏን ስማ፣ በይስሐቅ ዘር ይጠራልሃልና። ይህ ቃል ለአብርሃም ከባድ ትእዛዝ ነበር። እግዚአብሔር የሳራን ቃል እንዲሰማ አዘዘው። እስማኤልን ከቤቱ እንዲያባርር ነገረው። እግዚአብሔር ስለ እስማኤልም ተናገረ። የባሪያይቱን ልጅ ደግሞ ህዝብ አደርገዋለሁ፣ ዘርህ ነውና አለ እግዚአብሔር። ይህ ተስፋ ለአብርሃም ትንሽ መጽናኛ ሰጠው። እግዚአብሔር እስማኤልን እንደማይተዋው ቃል ገባለት። እስማኤል ታላቅ ህዝብ እንደሚሆን አረጋገጠለት። አብርሃም አጋርና እስማኤልን ሲሸኝ ምን ተሰምቶት ይሆን? ልቡ በሐዘን ተሰበረ። እንባው ከዐይኖቹ ፈሰሰ። ልጁ እስማኤልን ዳግመኛ ላያየው እንደሚችል ያውቃል። በማግስቱ ጠዋት አብርሃም እንጀራና የውሃ ቁርበት አንስቶ ለአጋር ሰጣት ተነሺ ልጄንም ይዘሽ ሂጂ አላት አብርሃም ድምፁ እየተሰበረ እግዚአብሔር እንዲህ ያዞኛልና አጋር ምንም አልተናገረችም እምባዋ ከዐይኖቿ ለማቋረጥ ይፈስ ነበር እስማኤልን አቅፋ ከአብርሃም ቤት ወጣች እግዚአብሔር ከአንቺ ጋር ይሁን አላት አብርሃም በሹክሹክታ እግዚአብሔር ልጄን ይጠብቅልሽ አጋር አብርሃምን ዞር ብላ እንኳን አላየችውም። ልቧ በሐዘን ተሰብሯል። ተስፋዋ ተሟጧል። ወዴት እንደምትሄድ ምን እንደምታደርግ አታውቅም። አብርሃምና አጋር ለመጨረሻ ጊዜ ሲተያዩ ምን ተሰምቷቸው ይሆን? አብርሃም የጥፋተኝነት ስሜት፣ ሐዘን፣ ፍርሃት ሳይሰማው አልቀረም። አጋር ደግሞ ቁጣ፣ መራርነት፣ ተስፋ መቁረጥ ሳይሰማት አልቀረም። አጋር እስማኤልን ይዛ ወደ በረሃው ገሰገሰች። የቤርሳቤህ ምድረ በዳ ሰፊ፣ አስፈሪ፣ ባድማ ነበር። ፀሐዩ፣ ያቃጥላል። አሸዋው ይፋጃል። ነፋሱ ያለማቋረጥ ይጮሃል። አጋር እየተንገዳገደች፣ እየተንፏቀቀች ተጓዘች። የሚጠጣው ውሃ እያለቀ ነበር። የሚበላው ምግብ ተሟጦ ነበር። እስማኤል እያለቀሰ ውሃ ውሃ እያለ ይለምናት ነበር። አጋር ምን ማድረግ እንዳለባት አታውቅም! ልጇ በርሃብና በጥም ሊሞትባት ደረሰ። ተስፋዋ እንደ ጪስ በኖ ጠፋ። አጋር እስማኤልን ከአንድ ቁጥቋጦ ስራ አስተኛችው። ከእርሱ ራቅ ብላም ተቀመጠች፤ የልጅዋን ሞት ለማየት አልቻለችምና። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 15 እስከ 16 ላይ እንደተጻፈው ውሃውም፣ ከቁርበቱ አለቀ፣ ብላቴናውንም ከቁጥቋጦ በታች ጣለችው፣ ሄዳም በአንድ ቀስት ውርወራ የሚያህል ርቀት ወደፊት ለፊት ተቀመጠች፣ የብላቴናውን ሞት አላይም ብላለችና ይለናል። አጋር ፊቷን በእጆቿ ሸፍና መሪርን ባለቀሰች። ልቧ በሐዘን ተሰበረ፣ ተስፋዋ ተሟጠጠ። እግዚአብሔር የታለ ብላ ጠየቀች። ለምን ዝም አለ? ለምን እስተዋት? በዚያ ቅጽበት የእግዚአብሔር ተአምር ሆነ። እስማኤል በኃይል አለቀሰ። እግዚአብሔር የእስማኤልን ጩኸት ሰማ። የእግዚአብሔር መልአክ ለአጋር ዳግመኛ ተገለጠላት። ከሰማይ ሆኖ አጋር ምን ሆነሻል አላት። አትፍሪ እግዚአብሔር የብላቴናውን ጩኸት በዚያ ካለበት ስፍራ ሰምቷልና። አጋር ቀና ብላ ስትመለከት የእግዚአብሔር መልአክ በክብር ብርሃን ተከቦ አየችው። የመልአኩ ድምፅ እንደ ጥዑም ዝማሬ ጆሮዋ ውስጥ ገባ። የመልአኩ ፊት እንደ ፀሐይ አበራ። ተነሽ፣ ብላቴናውን አንሽው፣ በእጅሽም ያዥው አላት መልአኩ፣ ታላቅ ሕዝብ አደርገዋለሁና። ይህ ቃል ለአጋር አዲስ ሕይወት ነበር። እግዚአብሔር እንዳልረሳት እንዳልተዋ ታወቀች። እግዚአብሔር የእስማኤልን ጩኸት እንደ ሰማ ተረዳች። እግዚአብሔር የአጋርን አይኖች ከፈተላት በዚያን ጊዜ አንድ የውሃ ጉድጓድ አየች አጋር ደንግጣ ተነሳች ወደ ጉድጓዱ ሄዳ ቁርበቱን በውሃ ሞላች ለእስማኤልም አጠጣችው ኢስማኤል ውሃውን ሲጠጣ ሕይወቱ መለስ አለለት አጋር ልጇን አቅፋ እግዚአብሔርን አመሰገነች እግዚአብሔር ታማኝ ነው እግዚአብሔር መሐሪ ነው እግዚአብሔር ተአምር ያደርጋል አለች አጋርና እስማኤል በምድረ በዳው ውስጥ ብቻቸውን አልቀሩም እግዚአብሔር ከእነርሱ ጋር ነበር ውሃ ቀረበላቸው፣ ተስፋ ሰጣቸው፣ ሕይወታቸውን አዳነ። ይህ ተአምር ለአጋር ምን ማለት ይሆን? እግዚአብሔር ዳግመኛ እንዳያት ተረዳች። እግዚአብሔር ለሁለተኛ ጊዜ ከሞት እንዳዳና ታወቀች። እግዚአብሔር ለእስማኤል ታላቅ ዕቅድ እንዳለው አመነች። የበረሃው መራራነት፣ የፀሐዩ ሐሩር፣ የውሃው ጥም የአጋርን ተስፋ ሊያጨልሙት አልቻሉም። እግዚአብሔር ባልታሰበ ጊዜ፣ ባልታሰበ ስፍራ ተአምርን አደረገ። የደረቀው ምድረ በዳ የሕይወት ምንጭ ሆነላት። የእስማኤል ጩኸት የእናቱን ልብ የሰበረ ከእግዚአብሔር ዙፋን ፊት የደረሰ ጩኸት ነበር። ይህ ጩኸት የእርዳታ ጥሪ፣ የተስፋ መቁረጥ ጩኸት፣ የእምነት ጩኸት ነበር። እግዚአብሔርም ለዚህ ጩኸት መልስ ሰጠ። አጋር ልጇን እያጽናናች እያበረታታች በምድረ በዳው ተጓዘች። የእግዚአብሔር ተስፋ ብቸኛ ብርታቷ ነበር። እስማኤል ታላቅ ሕዝብ እንደሚሆን ታውቃለች። ይህ እውቀት በጨለማው ውስጥ ብርሃን ሆኖ መራት። እስማኤል እያደገ ሲሄድ የበረሃውን ሕይወት ተላመደ። አደን ማደን፣ ቀስት መወርወር ተማረ። ጠንካራና ደፋር ወጣት ሆነ የእናቱን እንክብካቤ እግዚአብሔርን ጥበቃ ሳይረሳ አደገ አጋር እስማኤልን ስታይ ምን ተሰምቷት ይሆን ምናልባት ኩራት ደስታ ተስፋ ሳይሰማት አልቀረም ልጇ በምድረ በዳው ውስጥ ጠንካራ ሆኖ ማደጉ የእግዚአብሔር ተአምርን አስታወሳት ኦሪት ዘፍጥረት ምዕራፍ 21 ከቁጥር 20 እስከ 21 እንደተጻፈው እግዚአብሔርም ከብላቴናው ጋር ነበር እርሱም አደገ፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራንም ምድረ በዳ ተቀመጠ፣ እናቱም ከግብፅ አገር ሚስት አጋባችው ይለናል። አጋር ለእስማኤል ሚስት ፍለጋ ወደ ግብጽ መሄዷ አስገራሚ ነው። ምናልባት የትውልድ አገሯን ናፍቃ ይሆናል። ምናልባት ለእስማኤል ከራሷ ወገን የሆነች ሚስት ለማግኘት ፈልጋ ይሆናል። እስማኤል ግብጻዊት ሴት አገባ፣ ልጆችም ወለደ። ዘሩ እየበዛ እየበዛ ሄደ። የእግዚአብሔር ተስፋ በእስማኤል ሕይወት ውስጥ ሲፈጸም አጋር በዓይኗ አየች። በኦሪት ዘፍጥረት ምዕራፍ 25 ከቁጥር 12 እስከ 16 ላይ እንደተጻፈው የእስማኤል ዘሮች 12 አለቆች ሆኑ። እነዚህ አለቆች በየነገዳቸው በየግዛታቸው ይኖሩ ነበር። ስማቸውም በታሪክ ተመዝግቦ ይገኛል። እስማኤል 137 ዓመት ኖረ። ረጅም ዕድሜን ኖረ። በሕይወቱ ዘመን የእግዚአብሔርን በረከት የእግዚአብሔርን ጥበቃ አይቷል። ዘሩ ሲበዛ ሲሰፋ ተመልክቷል። የእስማኤል ሕይወት ምን ይመስል ነበር? ምናልባት እንደ አባቱ እንደ አብርሃም እረኛ፣ ነጋዴ፣ ተዋጊ ሳይሆን አይቀርም። ምናልባት በበረሃው ውስጥ የራሱን መንግሥት አቋቁሞ ይሆናል። ይስማኤል ሲሞት ምን ተሰምቶት ይሆን? ምናልባት በእርጅናው በሰላም ሳይሞት አልቀረም። ልጆቹን የልጅ ልጆቹን አይቶ ተደስቶ ይሆናል። የእግዚአብሔርን ታማኝነት መስክሮ ይሆናል። የአጋር ሕይወትስ ከእስማኤል ሕይወት በኋላ ምን ይመስል ነበር? መጽሐፍ ቅዱስ ስለ አጋር ሞት በዝርዝር አይናገርም። ነገር ግን አጋር በክብር በሰላም ሳትሞት እንዳልቀረች ይገመታል። የልጇን ስኬት፣ የልጅ ልጆቿን መብዛት አይታ ተደስታ ይሆናል። አጋር ምንም እንኳን በታሪክ መዝገብ ላይ ብዙ ባይጻፍላትም የእርሷ ታሪክ ግን ሕያው ነው። የእርሷ እምነት፣ የእርሷ ተስፋ፣ የእርሷ መታገስ ለዘላለም ሲነገር ይኖራል። አጋር ኤልሮኢ፣ የሚያይኝን አምላክ አየሁት ብላ እግዚአብሔርን ጠራችው። ይህ ስም የአጋርን ማንነት የአጋርን እምነት የሚገልጽ ታላቅ ስም ነው። እግዚአብሔር በእርግጥም አጋርን አያት፣ አሁንም ያያል፣ ዘወትርም ያያል። የአጋር ታሪክ የእኛንም ታሪክ ይመለከታል። እኛም በሕይወታችን ውስጥ መከራ፣ ስቃይ፣ ብቸኝነት ሊያጋጥመን ይችላል። ነገር ግን እግዚአብሔር ከኛ ጋር ነው። እግዚአብሔር ያየናል፣ እግዚአብሔር ይሰማናል፣ እግዚአብሔር ይረዳናል። የአጋር ታሪክ በምድረበዳው አሸዋ ላይ በእንባ በደም በእምነት የተጻፈ ታሪክ ነው። ይህ ታሪክ ዛሬም ድረስ ለእኛ የሚናገረው ብዙ ነገር አለ። በአጠቃላይ የአጋር ታሪክ የእግዚአብሔርን ፍቅር፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ሉዓላዊነት የሚያሳይ ድንቅ ታሪክ ነው። እግዚአብሔር ሁሉንም ሰው ያያል፣ ለሁሉም ሰው ያስባል፣ ለሁሉም ሰው ይራራል። በእርሱ የሚታመኑትን ፈጽሞ አይጥላቸውም። ኤልሮኢ፣ የሚያየኝን አምላክ አየሁት የሚለው ስም የዚህ ታሪክ ማዕከላዊ መልእክት ነው። ይህ ስም ለእኛም ብርታታችን ተስፋችንም ጭምር ነው። የአጋርን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።